ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮች፣ ዛሬ ደግሞ በዚህ ዝግጅት ስለ ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል ከሌሎች የጥርስ መትከል አማራጮች በምን በምን የተሻለ ነገር አለው፣ ምን አይነት ሁኔታዎች ይኖራሉ፣ በኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል ጊዜ እንደዚሁም ልዩነቱ ከሌሎች የጥርስ ሕክምና አማራጮች ወይም ደግሞ ጥርስን በአርቲፊሻል ጥርስ ከመተካት አንጻር ስናየው ኢምፕላንት እንዴት ይታያል፣ በዚህ ዝግጅት ነግራችኋለሁ። ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል አጥንት ላይ ወይም ደግሞ የጎደለ የጥርስ ቦታ ላይ ቲታን የተሰኘ ስክሩ ወይም ደግሞ ብረት በማስገባት ላዩ ላይ የክራውን ወይም ደግሞ አርቲፊሻል ነጭ በእናንተ ጥርስ ቀለም ተመርጦ የሚሰራ ዚርኮኒያ እላዩ ላይ ማድረግ ኢምፕላንት ጥርስ ይባላል። ኢምፕላንት በጣም ብዙ አድቫንቴጆች ወይም ደግሞ የተሻለ ነገር አለው ከሌሎች የጥርስ ሕክምና አማራጮች ወይም ደግሞ ጥርስ መተኪያ መንገዶች አንጻር ስናየው፣ የመጀመሪያው ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል በተለይ ጥርስ ከተነቀለ በኋላ ወይም ደግሞ ጥርስ እዛ ቦታ ላይ ድዳችን ላይ ከሌለ አጥንታችን ይሟሽሻል ወይም ደግሞ ይሟሟል። ስለዚህ ኢምፕላንት ሲገባበት ይሄን የመሟሟት ወይም ደግሞ የመሳሳት ነገር እንዳይኖር የማድረግ ሁኔታ ይፈጥራል። ኢምፕላንት በተለይ የኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል የምንጠቀማቸው ቲታኒየም የተሰኙ ስክሮች ወይም ደግሞ ብረቶች ሰርፈሳቸው ወይም ደግሞ የውጨኛው ክፍላቸው የአጥንትን ጤና እንዲጠብቁ፣ ከአጥንት ጋር እንዲዋሃዱ፣ እንደዚሁም ደግሞ ከአጥንት ጋር እንዲጠናከሩ ተደርገው ዲዛይን የተደረጉ ማቴሪያሎች ናቸው። ስለዚህ ኢምፕላንት አንለስ ወይም ደግሞ ከባድ የሆነ ችግር ገጥሞት ካልሆነ በስተቀር ፌል የማድረግ እድሉ በጣም አናሳ ነው። በተለይ በትክክለኛ ሰው ኢምፕላንት ከተሰራ እንደዚሁም ደግሞ ኢምፕላንት የተሰራለት ሰው በትክክል ከያዘው ማለት ነው። ስለዚህ ኢምፕላንት ፌል የሚያደርግበት የራሱ ሪዘል ሊኖረው ይችላል። ለምሳሌ በትክክለኛ ሰው አለመሰራት፣ እንደዚሁም ደግሞ ታካሚ በሚገባ ወይም ደግሞ በትክክለኛ መንገዱ አለመያዝ ኢምፕላንት ፌል እንዲያደግ ሊያደግ ይችላል። ከዛ ውጭ ግን ኢምፕላንት አንደኛ በጎደለ ወይም ደግሞ አንድ ጥርስ ሲጎል አንድ ኢምፕላንት በማስገባት ቦታውን መሸፈን ይቻላል። እንደዚሁ ሌሎች የአርቲፊሻል ጥርስ አማራጮች ጊዜ ግን አጠገብ ያሉ ጥርሶች ይቀረጻሉ ያ ማለት የጎደለ ጥርስ አጠገብ ያሉ ጥርሶች ጎንና ጎን ግራና ቀኝ ማለት ነው እነሱ ጥርሶች ተቀርጸው እንደዚሁም ደግሞ የሚመጣው አርቲፊሻል ጥርስ ሶስት የተጣበቁ ጥርሶች ሆነው ነው የሚመጣው ያ ማለት ጎንና ጎን የተቀረጹት ጥርሶች እዛ ላይ የሚገባ ጥርስ አለ እንደዚሁም ደግሞ የጎደለውን ጥርስ የሚተካ ጥርስ አብሮት አለ ማለት ነው ስለዚህ አንድ ጥርስ ሲጎል ሶስት ጥርስ እንደመተካት ማለት ነው ስለዚህ ይሄ በጣም ዲስአድቫንቴጀስ ነው ምክንያቱም ኢምፕላንት ቀጥታ የጎደለው ቦታ ላይ ነው ቅድም እንዳልኳቸው የሚተካው። ነገር ግን ይሄኛው አርቲፊሻል ጥርስን የመተካት መንገድ ግን አጠገብ ያሉ ጥርሶችን ይቀረጻሉ ወይም ደግሞ እነሱ ከተቀረጹ በኋላ እነሱ ላይ ነው የሚተከለው ወይም ደግሞ የሚጣበቀው ማለት ነው። ይሄ ምን ችግር አለው? በጊዜ ሂደት እነዚህ የተቀረጹ ጥርሶች ሌላ ፕሮብለም ወይም ደግሞ ችግር ቢገጥማቸው ተነቃይ ወይም ደግሞ እነሱም የአጠገብ ወይም ደግሞ መሀል ላይ ያለው ጥርስ አይነት እጣፈንታ ይደርሳቸውና ተነቃይ ሆነው የሚመጣው ጥርስ ለምሳሌ ባለ አምስት ጥርስ ወይም ደግሞ ባለ አራት ጥርስ እየሆነ ይሄዳል ማለት ነው። ስለዚህ ኢምፕላንት ቅድም እንዳልካችሁ ኢንዲፔንደንት ሆኖ ነው አጠገቡ ካለው ጥርስ ውጪ ምንም ሳይነካካ፣ አጠገብ ያለው ጥርስ ቀጥታ አጥንት ላይ ኢምፕላንቱን በመቅበር የተሻለ ወይም ደግሞ ምንም አጠገብ ያሉ ጥርሶችን ሳይጠቀም የሚቻል የሕክምና አማራጭ ነው። እንደዚሁም ኢምፕላንት ኢምፕላንት ላይ የሚሰራው ክራውን ወይም ደግሞ አርቲፊሻል ጥርስ፣ ሰው ሰራሽ ጥርስ አይመስልም። ቢኮዝ ዚርኮኒያ ነው የምንጠቀመው እዛ ላይ። ዚርኮኒያ በጣም ዘመናዊ ቴክኖሎጂዎችን የሚጠቀም አርቲፊሻል ጥርስ ነው። አርቲፊሻል ጥርስ መሆኑን ለመለየት እስኪያዳግት ድረስ በጣም ከለሩ ወይም ደግሞ ቀለሙ ከተፈጥሮ ጥርስ ጋር ተዋህዶ መሰራት ይችላል። ያ ማለት አጠገብና አጠገብ ያሉ ጥርሶችን አመሳስሎ መስራት ይቻላል። ስለዚህ በቀላሉ ቆሻሻ አይዝም። እንደዚሁም ደግሞ ለማጽዳት በጣም ሲምፕል ነው። የሌላው የኢምፕላንት አድቫንቴጅ ፍሎስ ለማድረግ ያስችላል። ፍሎስ ማድረግ ማለት በጥርሳችን መካከል ገመድ ወይም ደግሞ ቀጭን ክር በመጠቀም የምናጸዳበት መንገድ ነው። እነዚህ ፍሎሶች የተለያዩ አይነት ፍሎሶች አሉ። የፍሎስ ገመድ አለ። የፍሎስ ደግሞ ሌሎች ፒክ በምንላቸው ወይም ደግሞ መጋዝ የሚመስል ቅርጽ ያላቸው የፍሎስ ዲቫይሶች አሉ። እነዚህን በጥርስና በጥርስ መገናኛ ቦታ በማስገባት የጥርስ መነካከያ ቦታውን እንደ ተፈጥሯዊ ጥርስ ማለት ነው ማጽዳት ያስችላል። ነገር ግን በአርቲፊሻል ጥርስ ጊዜ ይህንን ማድረግ አይቻልም። ምክንያቱም አጠገብና አጠገብ ያሉ ጥርሶች ይቀረጻሉ። እነሱ ስለሚቀረጹ እነሱም ተቀርጸው ይለብሳሉ ስለሚለብሱ ሶስት ጥርስ ነው የሚሆነው ከጎደለው ጥርስ ጋር። ስለዚህ በነዛ ጥርሶች መካከል ምንም አይነት ክር ወይም ደግሞ ገመድ ማሳለፍ አይቻልም፣ ቢካውዝ ሲሰሩ አንድ ላይ ስለሚሰሩ ማለት ነው። ይህንን አድቫንቴጅ ታጣላችሁ፣ አርቲፊሻል ወይም ደግሞ ሰው ሰራሽ ጥርስ ከኢምፕላንት ውጭ ስታሰሩ ማለት ነው። ሌላው ደግሞ ምንጠቀምበት ጊዜ ነው። ኢምፕላንት በነገራችን ላይ በጣም ረጅም አመት መቆየት የሚችል የሕክምና አማራጭ ነው። ምክንያቱም ቅድም እንዳልኳችሁ ኢንቴግሬት ካደረገ ወይም ደግሞ ከአጥንቱ ጋር ከተዋሃደ በኋላ ምንም አይነት ችግር እንዳይገጥመው በተለይ እናንተ በጥንቃቄ የምትይዙ ከሆነ የጽዳት ደረጃቸው ጥሩ ከሆነ ቢያንስ በአመት እየመጣችሁ የክራውኑ ክፍል ይነሳል። የኢምፕላንት ውስጥ ያለው ብረት ነው የማይወጣው። ክራውኑ ተነስቶ ተጸርቶ ተመልሶ የሚታሰርላችሁ ከሆነ እዛ ቦታ ላይ ንጽህናው ጥሩ ከሆነ ኢምፕላንት ለዕድሜ ልክ ሊቆይ ይችላል። እንደዚሁም ደግሞ በአብዛኛው ከሀያ አምስት ዓመት በላይ ሊቆይ ይችላል። ኢምፕላንት በጣም በጥንቃቄ ከተያዘ ማለት ነው። ሌላው ግን በአርቲፊሻል ጥርስ ጊዜ የማይኖረው የምንጠቀማቸው የአርቲፊሻል ጥርሶች የተለያዩ ናቸው። ዚርኮኒያም ሊሆን ይችላል። በአርቲፊሻል ጥርስ ጊዜ ሴራሚክ እና ክሮም እንደዚሁ መጠቀም እንችላለን፣ እንደ መክፈል አቅማችን፣ እንደዚሁም ደግሞ እንደ ፍላጎታችን ነገር ግን እነዚህ ጥርሶች በአብዛኛው ዕድሜያቸው የኢምፕላንትን ያህል መቆየት አይችልም። ምክንያቱም የተለያዩ ችግሮች ሊደርሱባቸው ይችላል፣ ከጽዳት ጋር በተያዘ ቆሻሻ ከመሰብሰብ ጋር በተያዘ እንደዚሁም ደግሞ አጠገብና አጠገብ ያሉ ጥርሶች ቅድም እንዳልኳቸው ስለሚቀረጹ፣ እነዚህ ጥርሶች በጊዜ ሂደት ሌሎች ፕሮብለሞች ወይም ደግሞ ችግሮች ቢገጥማቸው ወይም ደግሞ ከገጠማቸው ጥርሱን ሙሉ ለሙሉ የምታጡበት ሁኔታ ሊፈጠር ይችላል። ስለዚህ ሁልጊዜም ስትመርጡ ኢምፕላንትን መምረጥ ይኖርባችኋል። በተለይ ቅድም እንዳልኳችሁ ኢምፕላንት በጣም ከፍተኛ የሆነ ቴክኖሎጂ የሚጠቀም ነው። እንደዚሁም ደግሞ የምንጠቀመው የአርቲፊሻል ጥርስ ዚርኮኒያ ነው። ነገር ግን ሶስት ዚርኮኒያ ጥርስ ከምታሰሩ ለጎደለ ጥርስ ኢምፕላንት እንደ ቦታው ልዩነት ወደ ሶስት ወይም ደግሞ አራት የዚርኮኒያ ጥርስ ደረጃ ሂሳብ ይጠጋል። ስለዚህ ያንን በቀላሉ በኢምፕላንት ማስተካት የሚያስችል እድል ካገኛችሁ ወይም ደግሞ ክሊኒኮች ካሉ ኢምፕላንትን ብታስተክሉ በጣም የተሻለ ነው ለእናንተ። ምክንያቱም ቅድም እንዳልኳችሁ አጠገብ ያሉ ጥርሶች አይነካኩም፣ ምንም አጠገብ ካለው ጥርስ ጋር ንክኪ የለውም፣ ቀጥታ አጥንት ውስጥ ነው የሚቀበረው። መርሳት የሌለባችሁ ነገሮች፣ በጣም እጅግ አስፈላጊ የሆኑ ነገሮች፣ የሚሰራችሁን ሰው ኢምፕላንቱን ማወቅ ያስፈልጋል። ምክንያቱም ኢምፕላንት ሰርጀሪ ነው ወይም ደግሞ ቀዶ ሕክምና የሚፈልግ የሕክምና አይነት ነው። ስለዚህ ከኢንፌክሽን የፀዳ መሆኑን ማረጋገጥ ያስፈልጋል። እንደዚሁም ደግሞ የሚሰራላችሁ ሰው ልምድ ያለውና ኤክስፐርቲዝ በዚህ ዙሪያ ትሬኒንግ ያለው ወይም ደግሞ ስፔሻሊስት ሐኪም መሆኑን ማረጋገጣችሁን እንዳትረሱ። ምክንያቱም ኢምፕላንት በተለይ ትሬኒንግ ባልወሰዱ ሰዎች፣ እንዲሁም ደግሞ ችግር ወይም ደግሞ በትክክለኛው መልኩ ስራውን መስራት የማይችሉ ሰዎች ከሰሩት ፌል የማድረግ እድሉ በጣም ሰፊ ነው። ኢምፕላንት በተለይ በትክክለኛ ሰው ካልተሰራ በአንድና በሁለት ዓመት ውስጥ ፌል ያደርጋል። ይሄ ማለት ኦሎሞስት በአንድ ወይም ደግሞ በሁለት ዓመት ውስጥ ከሰራችሁ እንደማለት ነው። ስለዚህ ያ ኢምፕላንት ፌል ካደረገ ኢምፕላንቱ ወጥቶ እዛ ቦታ ላይ ደቃቅ አጥንት አስገብተን ዘግተነው ለስድስት ወር ለአምስት ወር ጠብቀን እንደ አዲስ ነው ኢምፕላንቱ እዛ ቦታ ላይ አዲስ ኢምፕላንት ነው የምታሰሩ። ስለዚህ ልትከስሩ ትችላላችሁ። ነገር ግን በጣም በጣም ወሳኝ የሆነ እንዲሁም ደግሞ ከሌሎች የአርቲፊሻል ጥርስ መተኪያ መንገዶች የተሻለ እንዲሁም ደግሞ በቀላሉ መሰራት የሚችል ውጤታማ የሆነ ለረጅም ጊዜ መቆየት የሚችል የሕክምና አማራጭ ነው። ኢምፕላንትን ሁሌም ከሕክምና አማራጮች አንዱ አድርጋችሁ ማሰብ መቻል አለባችሁ። በተለይ አሁን ኢምፕላንት በጣም ብዙ ቦታ ይሰራል። እነዚህም ደግሞ ትሬኒንግ የወሰዱ ሰዎች ወይም ደግሞ በኤሪያው ኤክስፐርቲዝ የሆኑ ሰዎች አሉ። እንደዚህ አይነት ሕክምና አማራጮችን ከማግኘት ወይም ደግሞ እነዛ አይነት ሕክምና አማራጮች ከመታከም ወደኋላ እንዳትሉ። እንደዚሁም ይሄ በብዙ መልኩ ኢምፕላንት ወይም ደግሞ ጥርስን ያለ ደጋፊ መትከል የተሻለ ወይም ደግሞ ጥሩ ነገሮች አሉት። እንደዚሁም ደግሞ ሜንቴነብል ነው፣ ወይም ደግሞ እየመጣችሁ ክሊኒክ በአንድ ዓመት በሁለት ዓመት ክራውኑን እያስነሳችሁ ወይም ደግሞ እየተፈታ ክራውኑ እየተጸዳ አሪፍ ተደርጎ ተመልሶ ንጹህ ተደርጎ መግባት የሚችል ነው። እንደዚሁም ደግሞ ፍሎስ ለማድረግ ወይም ደግሞ ለማጽዳት ምንም የሚያስቸግራችሁ ነገር የለውም። ቅድም እንዳልኳችሁ የጥርሱ ደረጃ ወይም ደግሞ ሲታይ አርቲፊሻል ጥርስ ወይም ደግሞ ሰው ሰራሽ ጥርስ የማይመስል የጥርስ አይነት ነው። እንደዚሁም ደግሞ የአጥንታችሁን ጥንካሬና አጥንታችሁን እንዳይሟሟ አጥንታችሁን ይጠብቅላችኋል። ብዙ ጥቅም አለው። ስለዚህ ኢምፕላንትን ምረጡ።